ሰላም አለይኩም ጀማዓው እንዴት ናችሁ ደህና ናችሁ አልহামዱሊላህ እኔ በጣም ደህና ነኝ ዛሬ የማሳያችሁ ሶፋ ነው በጣም ብዙ ሶፋዎች አሉ ማሻአላ የሚያወምሩ ሶፋዎች አንደኛ የሆነ እቃ ማለት ነው ሌላም ጊዜ ማዘዝ ለምትፈልጉ ቀጥታ ደሴ ሼል ኑሃረቢያ المجلس <سؤال> ጎን ታገኙታላችሁ ሲቀጥል ደግሞ እነን ማዘዝ ለምትፈልጉ ደግሞ والله አሪፍ እቃ ማሻላ ሶፋ ማዘዝ ትችላላችሁ ለሌላ ጊዜ ማለት ብዙዎቻችሁን አረቢያ መጅልስ የማትፈልጉ አላችሁ፣ የምትፈልጉ ሶፋ የምትፈልጉ አላችሁ፣ የምጠይቁኝ አላችሁ። ከዚህ ቀደሙም ደግሞ አሰርቻለሁ፣ ግን እዚህ ሳይሆን ታችኛው ነበር የዛኔ ያሰራሁት ማለት ነው። ይሄ ደግሞ ይለያል። ማሻላ ተባርክ ርህማን። አብራችን ቆዩ፣ በደንብ እናየዋለን። ብዙ እቃዎች አሉ፣ እነሱን ማሳያቸዋለሁ። ይሄ የተሰራው ማለት ነው 65 ሺህ ብር ነው ማለት። ቀጣይ እንግዲህ ቻለሁ አለም፣ ዋጋው በዚህ ይቀጥል አይቀጥል አላቅም። ሆኖም ግን ይሄ ተሰራላት 65000 ብር ነው። እዚህ ጋር የምታዋት ቴብሏ ደግሞ 15000 ናት ማለት ነው። ማሻላ ተባርክ ማለት 80000 ሆነ ማለት ነው። እስከ ቴብሉ ቴብሉ በጣም ነው የሚያምረው። ማሻላ እዩት 15000 ናት። ይቺ ሌሎቹም ደግሞ ከዚህ በላይ ዋጋው የሚጨምር ኳሊቲ፣ ደሞ ለየት ያሉ እቃዎች አሉ። እነሱንም አሳያችኋለሁኝ። ይህንን ለጓደኛ ነው ምልከው ሰመራ ማለት ነው። ሰመራ የሚላክ የጓደኛ ነው። ሲቀጥል ደግሞ እነዚህን ከፈለጋችኋቸው ብዙዎቻችሁ ማለት እንደዚህ እንኳን ጥንካሬ የሌላችሁ እቃ ብዙ ጊዜ ስታዙኝ ነበረ። እነዚህ ለየት ይላሉ። ማሻላ ለምሳሌ ቤት እንግዳ ትልቅ ሰው ቢመጣባችሁ እነዚህ በቃ ውፍ ማለቻ ይሆናሉ። አረፍ ማለቻ የሚሆኑ አሪፍ የሆኑ እቃዎች ናቸው። ዋጋችሁ ስንት? እነዚህ ሶስት ሺ ብር ናቸው። ይህ ደግሞ ሶስት ሺ አምስት መቶ ብር ነው። ማሻላ በጣም ነው የሚያምረው። ደግሞ ለየት ያለ ነው። ይህንን እኔም ወስዷሉ ለቤት ማሻላ እና በጣም ነው የሚያምረው። ማሻላ ተባርክ ረህማን ያው ሁላችሁም ተወዱታላችሁ። አሪፍ አሪፍ እቃዎችን እንደዚህ ጽድት ያሉ አንደኛ የሆነ ማቴሪያል ተጠቅመው የተሰሩ እቃዎችን ከፈለጋችሁ ደሴ የራሳችሁ መጥታችሁ ማዘዝ ትችላላችሁ። ስልክ ቁጥር የሴትየዋን አስቀምጥላችኋለሁ። ካልሆነም ደግሞ እኔን ብታዙኝ አሰራላችኋለሁ ማለት ነው። ምክንያቱም ሌሎች እቃዎችን ስለምታዙኝ አሁን እች ምናላት ሜትር ከ50 ያልጋ ፍራሽና ጥቅል ለምንጣፍ እንዲሁም ደግሞ መጋረጃ ስድስት በስድስት የተሰራ ለዚህ የሚሆን ማለት ነው በጣም የሚያምር አላት ያንንም እንሻላ ቤት ስሄድ አሳያችኋለሁ ብቻ ጥንካሬው ማሻላ ተባርክ እኔ ሁልጊዜ የምለው እንድነው እሱ ሶፋ ብዙም ምናምን አልነበረ ግን በዚህ ማሻላ ተመችቶኛል ሌሎችንም ላሳያችሁ ዋጋቸውን ትነግራችኋል እና ጀማው እዚህ ጋር እንደምታዩት ይሄም አለ ከፈለጋችሁ እዛ ጋር ቡኒ አለ በጣም ነው የሚያምረው በዚህም አለ እዩት እንዴት እንደሚያምር ይሄም አለ አያችታ አ በጣም ይታያል አሁን ቆንጆ ነው። አያቻው በሌላ ጊዜ ደግሞ በደንብ አሳያችዋለሁኝ። መብራት የለም አይታይ እያልሽ ነው። ይሄ እንዴት እንደሚታይ ማሻላ፣ በጣም ነው የሚያምረው ማሻላ ተባርክማን እና እዚህ ጋር ደግሞ እንደምታዋቸው ብቻ ጸድ ጸድ የሆኑ እቃዎች አሉ። መታችሁ ማዘዝ ለምትፈልጉም ስልክ ቁጥሯን እሷን አስቀምጣለሁኝ። እኔንም ማዘዝ ለምትፈልጉ ደግሞ ማዘዝ ትችላላችሁ። እዛጋ ጋር ያያችሁት አሁን እኔ ያሰራሁት ይሄ ማለት ነው። አያችሁታ እንዴት እንደሚያምር ማሻላ ነው። ጽድት ያለ ፎ ያለ ቀወላይ እና ሶፋ ለምትፈልጉ እነዚህ አሉ ማለት ነው። ይሄ አንድ አይነቱ ከለር በአንድ ነው ሲወጣ አያችሁታ። እኔ ተመችቶኛል። ቴብሎች ደግሞ እናንተ በፈለጋችሁት፣ ለምሳሌ ይሄም አለ። ብዙ አይነቶች አሉ። እናንተ በፈለጋችሁት ፎቶ ካላችሁ ያን ፎቶ ትልካላችሁ። በዛ በላካችሁልን ይሰራላችኋል። እንግዲህ ከወደዳችሁት ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ። እኔን ማግኘት ለምትፈልጉ እሷን ማግኘት ከፈለጋችሁ ደግሞ ያው ስልኳን አስቀምጣለሁ። ይሄ ነው ማለት ነው እና ያችሁታ ማሻላ። ሌላም ደግሞ ወደ ላይ እጅ ላሳያችሁ። ብዙ ነው፣ ብዙ የሚያማምር ነገሮች አሉ። ያችሁ እነዚህ የምግብ ጠረጴዛ ራሱ ከፈለጋችሁ አያ ከኤምኢዲኤፍም ይሰራል። ግን እነዚህ ደግሞ ይበልጥ ያሉ ናቸው። እኔ እነዚህ ለቀለል ለማለታቸው እነዚህ የተሻሉ ይመስለኛል። አያችኋል፣ ወላሂ እነዚህ የተሻሉ ይመስለኛል። እና ማሻላ እዚህም ከፈለጋችሁ እና በጣም ነው የሚያማምረው። ይሄ ራሱ ማሻላ አያችሁታ። የፈለጋችሁትን ብቻ ሶፋ የፈለጋችሁትን መርጣችሁ ይሰራላችኋል። ብቻ እናንተ ማዘዝ ነው የሚጠበቅባችሁ። ማሻላ ተባርክ ረማን አያችሁታ ጸደ ጸደ ቃ ያው የምግብ ጠረጴዛ እንዳትረሷት። ቀለል ለማለቷ እኔች ትመቸኛለች ማለት ከኤምዲኤፍ የሚሰራው በጣም ይመስላል። ጀማው እስኪ የህቴነስ እንዴት ታያችሁት? ምርጫ እንዴት ታያችሁት? ወደዳችሁት ወይ ማለት ሌላም አለ እስከ መቶ አስር መቶ ሀያ ከዛም በላይ ያለ። ግን ልጅቷ በአቅ ማለት ካሪፍ ነገር ነው። ማሻላህ በዛ ደግሞ ለቤተሰብ ተብሎ በቃ ተጨንቀን ተጠበን የተሰራው አያችሁታ ማሻላ ነው። አበረታቱኝ። ሰላም አለይኩም።